subscribe ዝርያቸው በመጥፋት ላይ የሚገኙ ሁለት ምርጥ ያራዳ ልጆች ተተኪቱ፣ ልጅ ምንድነው? አባይ ቤት ሳስታችሁ ነው። አረ በስተርጅና ምንድነው? ምናችን ያረጃውንኛ ባሻችን ዘፈን ከፈታት እስኪ በደስታ በደስታ። እንዴት ነው እንዲህ? ምንድነው ዛሬ ጠጥታችሁ ነዋ? ጠጥተናል። የጠጣነውን በእናንተ ምክንያት ነው። መቶ አለቃ ነገራችሁ በጣም ያሳዝናል። አንተ ነገራቸው ባሻ። ምንድን ነው አባዬ? እንደ ዛሬ በእናንተ አፍር ያላቅ ምንድን ነው ሰፈር ውስጥ የምሰማው? ምን ሰማ አባዬ? የባሻ ልጆች ፋራ ናቸው፣ የፋራ አባት እያስባላችሁ ነው። አይጠጡም፣ አይቅሙም፣ ስርቆት ላይ ምንም የሉበትም እየተባልኩ ነው። እውነት ነው እንዴ? እና ኩራት እኮ ነን አባዬ። ይኸውልህ እኔ በባህሪዬ ይኸውልህ፣ ምን አይነት አባት መሰልኳችሁ? ላላ ያልክነ ባሻ ነተዋለቅ አትፍጠና፣ አትፍጠን፣ ማሽም ቢሆን ቆርጠዋል። ላላ ያልኩኝ ግን ለፈታ ያልኩኝ

ሄሎ ወይ፣ አባዬ የት አባ ነህ አንተ? እኔ ራቅ ያለ ቦታ ነኝ። ምነው? ፈልጌ ነው ቶሎ ቤት። አረ ሩቅ ነው ያለሁት ወደ ከታ የሄድኩ ነው አለው። ከታ ከታ ከታ ቤት አለኝ ብላችሁ እንዳትመጡ። አም አሁኑ እንዲህ ኧረ፣ ምንድን ነው አባዬ? ሩቅ ለዛ እኮ ነው ወልዶ እንዳልወለደ የሆላድ ማን ውሃ እንኳን የሚያቀብለኝ ልጣ እዚህ ቤት ደማ ይገርም። ልክ ሳስባችሁ እናንተ እድሜያችሁ ረዥም ነው ማለት ነው። ግቡ ሜሪዬ፣ እንዴት ነው ታዲያ አገሩ እንደመድ፣ አየሩ እንዴት ነው ተስማማሽ? በጣም አሪፍ ባሽዬ፣ እየታመጭቶኛል እና እንዴት ነው ትዳር ምናምን አልታሰበም? ኧረ ላምባሽዬ ታይቴ። ሜሪዬ፣ ባይሆን የወንድ ምርጫሽ ንገሪኝ፣ መስፈርትሽ ምንድን ነው? አንቺ ለትዳር የወንድ ምርጫሽ የሌሊሾ እንኳን አውቀዋለሁ። ሃይማኖቱንና ባህልን የሚያከብር ቢሆን ደስ ይለኛል። ባሽዬ፣ በጣም ጥሩ ምርጫ ሜሪዬ። እኛም በሴት እንደሱ ብናገኝ አንምርመ እዚህ ቤት ምን አይነት መንፈስ እኮ እንደገባ አረ አባዬ፣ እኛ እሺ ከአንተ ምንድነው መማር ያለብን? ቢያንስ አንተ ትልቅ ሰው ነህ። ለመኖር ትንሽ ጊዜ ነው የቀረ አይደል? ምን አለ ደጁን እንኳን ረቅጠ ይመጣ። ደህና ዋላችሁ ወቶቼ፣ እንዴት ዋላችሁ? ሜሪ፣ ሌላስ? ሌላ ምን አይነት መስፈርት ነው ያለሽ የወንድ ላይ? ስፖርት የሚሰራ ጠንካራ ይሁን ደስ ይለኛል፣ ፈርጠም ያለ

መቶ አለቃ ነው እምጠራልኝ እና ዝም ብዬ የተለይ ብስ ልግባባ። ተነስተነስ አባዬ፣ ምንድን ነው አንተ እንደዚህ ያሰፋፋው? ባሻ ምንድን ነው ተሼ ተሼ፣ እኔ ጌታ እንኳን ደህና መጣ። የትኛው ነበር አልተገረዘም ያልከኝ ባሻ? ያኛው ያኛው ተሼ ያኛው ነው ይ አራቆ ነው። አንዱን ቶሎ በላ አውልቀው ሸካርጌ ልጅ ኧረ ሸክከው ሸካ አርግለት። ምንድን ነው አባዬ? እኛ ደግሞ ትንሽ አልገላ ይሸናል፣ ትንሽ ይቃዣል። የለም ባሻ፣ ና እንዳ እናንተ እኔ አራ ሜሪዬ ግቡ ግቡ፣ የኔ እናት ግቡ። የአራድ ልጆች ዛሬ ቀናችን ነው። ምንድን ነው አባዬ? ማናት? ሜሪ ትባላለች። የሌንድ ሸክስት ልጅና ከካናዳ ነው የመጣችው። ሰማ እና ዝንብላ ለወጣችሁ ማበረታቻ ምናምን ብላ ሁለት መቶ ሺህ ብር በትን። ከኛ ምንድን ነው የሚጠበቀው? ታለንት ምናምን አሹፌ ነው የምትለው? እናንተ ዝንብላችሁ ያለን ታለንት። አንቺ ዳንስ ላይ እንደማይሽ አሪፍ ነሽ። እንዲህ አንተ ስትተኛ እየጠበቅሽን ክለቡን ላሰራሉ ታዋቂ ዳንሰኛ ግባ በቃ ቁጥራን ተወዳዳሪ፣ ወደ መድረክ አባባ። ምን ይዘሽ ልመጣሽ? እኔ ዳንስን ይዤላችሁ የመጣሁት ሜዳውን ፈረሱ፣ ያንቺ ነው። ምንድን ነው ብራዘር? ዘፈን ከኛ ነው? አይ ታሪክ ነው። የኔና የጓደኞቼን ታሪክ በዳንስ መልክ ሆኖ ጽሁፍ ነው የጻፍኩት። ሴሽ ጀማ እና ከሴ ያሉት ጓደኞቼን ለማሰብ ነው በዳንሱ። ከሴ አይኔ ላይ ከተስከሲም በወን እንዳልጨፍርብሽ

አልሰማህም በአቡጂ ችግር ቤታ አገር በቂ ቢያስበላል። እዚህ ስንት እንደገባ ያውቁ ስንት ነው? እዚህ ሰባት መቶ ብር አባይ ኪሎ ኪሎ ሰባት መቶ ብር ገብቷል። እዚህ ወዲበል እጅ በእጅ ፍቅር እንዲደረጅ የሚሏት አባባል መርካቶ ላይ ቀረች የሚለውን የመሳይ ተፈራ ካሳን ዘፈን እየዘፈንላ ነው። አጄ ጋር ሌላም እንጂ ድምፅ ያበደ ነው የኔ ሕይወት እኔ እኮ ጸሐዩ መስሎኝ ነበር። ለካ አንቺ ነሽ ነው የሚያበራው ልክ እንደ ሊሊሹ አይን የዘዋት ሄደ ተጋቡ ተፈጸመ። አረ አባዬ ባሺዬ ሁለት መቶ ሺህ በርን እርሶ አሸንፋለንኩ። አረ ሜሪዬ አይገባም። አረ ሁለት መቶ ሺህ አንሷል ያንሷል። አባዬ ነው ነው ይሄ ነው እንዴት ነው? እንዴት ነው? ማሞ እንዴት ነው? አለም ባሻ ቅርጫው እንዴት ነው? በሬውን በሬውን አሰማኝ። በስንት ነው? ለስንት ነው? ቅርጫችን ምንድነው? ማሞ በየቤታችን እየመጣልህ ታጎርሰን ነው? ስሚ የኔ ቆንጆ ዶሮ ሳይታረድ በውበትሽ ሞተኩ። በቃ ፈረሰኛውን አስቀምጪልኝ እመጣለሁ። በግ በግ በቃ በግ ገዛው የኔ ጌታ ይዟችሁ ላላበይ እንደ በሬ እኛ ከሰው በላህ። እቺ በጣም ሰው ጮማ። ሂድ እስኪ ሂድ ሂድ ቀንዱን ልምጣ ግማታ

እንቁላል ጥላኮ አቅፍያት ነው ወንድ እኮ ነው አረ ስራዊ ሴት ነው ስራዊ ሴት ነው እንከባሻ ይኸውልህ ላይፍ ላላ ብለ ነው መኖር ያለበ ላላ በል ባሻ ላላህ በል ባሻ ደህና ዋል ምን እሺ ባባ ብብትሽ ቆስሎ ነው ምንድን ነው ምን ጀመርክ ደግሞ ባይሆን ይቺ ነገር ድህነታችን ታስፈሳናች ያዛል። አንተ ይሄ ነገር ያጦዛል እኮ ምንድን ነው እኮ። ሞክረን ነው ያዘው። እንሞክረው እስቲ አምጣው። አየኛ ሰው ያጦዛል አላለም እንዴ? የታል ሊጦስኩት እኔ? የታል ሊጦስኩት አንተ አየሁ ቆስጠው እየበረረ ይበረረ። እዩኝ ለማለት ፈልገሽ ነው? እዩኝ ማለት ምን አባ ነው? አንተ ጭራሽ ለኔ መልስ መስጠት ጀመርክ? ምን አለ አንተ፣ ከሞል በሻና። አረ እዚህ ጋር ነው። ማን አባ ነው? ምን ተወራው? አንተ ጭራሽ መሰለብ ጀመርክ? ቆይተው ማይይ፣ ቆይተው ማይይ፣ ቆይ መስአል አምጣልሽ ጠብቂኝ። የምን አባ ማይይ ነው?

አንተ ውሻ ብርድ ልብስ ነው እንደዚህ የገለጥከው? ዛሬም የሆን ነገር ወስዳችኋል። እኔ እኮ ጥፊ ደርሶኛል። ና ና አንተው ሻላሽተ ና ናላሽትናላሽት በመሀላችን ያ ሽማግሌ ነው የገባው። ይዘገያል እንጂ አህያ የጅብ ናት። ይዘገያል እንጂ አህያ የጅብ ናት። ሻልጅ አንተ ሻልጅ ወይኔ አናቴን አፈረሱት። ዛሬ ያው ባለው አየር ነው። ስማ ምንድን ነው እስቲ፣ አንድ አራት መቶ ብር ለአንተ፣ የኔን ገንዘብ ነገ ሚሊዮነር ትሆናለ፣ በባል ማለት ነው። አንድ ብር ለአንተ፣ በሞት ይሻለኛል። አባይ አንድ አራት መቶ ብር እስቲ ፈልጊያት ነበር ታበድረኛ ወይስ እንዲህ በመልካም ፈቃድ አራት መቶ ብር ትናንትና ቲክቶክ ላይ ምን አየሁ መሰለህ አንድ የተባረክ የተቀደሰ ልጅ ምን ብሎ ለቀቀ መሰለህ ኑሮ በዚህ ውድነት ከቀጠለ አለ ጠዋት ተነስቼ ቁርሴን ወክ እበላለሁ ምሳዬን ደግሞ አሳዛኝ ነገር ፖስት አድርጌ የሰው አንጀት እበላለሁ መክሰሴን ደግሞ ቡዳ ሆኜ ሰው እበላለሁ እራቴን ደግሞ ያው ስለሚደክመኝ

ደርሷል፣ ደርሷል። ይላል አባዬ፣ ታጠብ፣ ምሳ ደርሷል። አይ ይሄ ፍርፍር ወጥህ ደረሰ። ወጥ እኮ ነው የሰራኸው ፍርፍሩ። ሄሎ ቤቢ፣ ሄሎ ምንድነው? እያለቅስኩ ነው። እንዳት በቃ ድህነት ኩኖር ማለት ነገር በቃ ተሰርቶ የሚታለፍ ነገር ኖር ምይ ነው ድህነት። እኔ የልጅነት ላይፌም ብነግርሽ እስካሁን አልቅሰሽ አታቁ ወይ። አባቴ የሰራኝን ስራ ብነግርሽ ክትፎ አልበላም ብዬ ቤት ውስጥ ማለት ለስድስት አስይዞ ነበር በዝልዝል ጥብስ የሚገርፈኝ። ይሄ ሁሉ ሰብአዊ በደል የደረሰብኝ ልጅ ነው። ካካ ምን አባቱ ነው የሚያወራው? ምን ትንሽ ፋዘር እየዋኘ እያየሁት አንድ የሆነ የሆነ ከክፍል ሀገር ለአስተምሮ ምናምን ያመጣውት ልጅ አለ ያልኩሽ የለ፣ እሱ ደግሞ የእጅዋ ይዞ ካል በላህ ምናምን እያለኝ ነው። እኔ ደግሞ ታውቂያለሽ፣ ምግብ ዝግት አድርጎኛል። ፋዘር አስጎምዥ ነገር ቀጥሮልኝ ነበር። በቃ ምንም እንዲ አስጎመዥ ሚያቻ በቃ አፕቴት የተዘግቷል። ሌላ አባት አለው እንዴ ተመላላሽ ሰራተኛችን አንተ፣ ከካም ስኔክ እናምጣው ስጥ፣ ስልኩን ላውድ ላይ አርጋ አምጣው፣ አምጣው አባዬ፣ እናምጣው እከካም፣ በቃ አንተ ልጅ ጸባይን አልተዋል። ከኛ ከዛሬ ጀምሮ ማለት ነው የሃመሩ እና የፌራሪን ቁልፍ ቀመቼ ማለት ነው፣ በቤት እንትከራተት ማረግ፣ በቤት ባለን ከራተፋን አሁን ተነሽ፣ ሀመሩን ከውጭ አምጣልኝ። ሂዳምጣው። አረ አባዬ ሀመሩ እኮ በጣም ነው ላዚህ። እየበላብን ለምን ክትፎ አይበላም? መናደው አለ። ሂዳምጣው። ይዘነስ ወይ ወይ ወይ፣ በቃ አንዴ ሀመሩን አዙር ነው እንት እ አንዴ አንዴ፣ በቃ እደውልልሻለሁ። በቃ ምንም ባልተፈጠረ በቃ። ተባባሪ አያደርክኝም? አባዬ አንድ ዘፈን ልግዛ፣ አንድ ዘፈን ብቻ ስማት በናች በናች እንደዚህ ነገር አላውቅም አይገባኝ ይህኔ ፍቅር ተረዳኛ ትምህርት የለም ልማርበት ገና ብዙ አላማ አለኝ ደህና አባቴ ልጥሩበት በናች ተይኝ ከአላማ ያታሰማኝ በናች ቻው ቻው ቻው ቻው ዘሜ እ ናንዴ ናንዴ መጣው መጣው የኛ ባል አላማ የእሱን አላማ ነው ያጣሁት ቮይስ ሜሴጅ ነው አባዬ፣ ቮይስ ነው ይሰማለታ። ይኸውልህ የእኔ ፍቅር ገንዘብ ከሆነ የሚያሳስበው አባቴ ያወረስኝ 15 ሚሊዮን ብር አለ። እና ደግሞ ሲሆኑም ካልክ ደግሞ አሜሪካ መሄድ እንችላለን፣ ፕሮሰሱን እጀምርልሃለሁ። እና በየትም መኪናም አለኝ። ምንድን ነው ቆይ ችግሩ? እኔ እኮ በጣም ነው የምወደው። ሄሎ ሄሎ፣ የእኔ ፍቅር ወይ እኔ አባቱ ነኝ። ሰላም ነው? የላክሹን መልዕክት ሰምቼ ነበር የደወልኩልሽ ምን መሰለሽ፣ ልጁን በእንክብካቤ ነው ያሳደግኩት። ኮርንፍሌክስ እያበላው ነው ያሳደግኩት። እዚህ ጋር እኔንም እያስጨነቀ ነው አለ አደለም? ወጋችን ባህላችን አደለም? ምን መሰለሽ፣ አሁን ከነገ ወዲያ አለ አደለ? ተዘጋጁ ልከናል፣ ሽምግልና በቃ። በወንድ ነው የሚያምሩ አለ ባህላቸው። አንቺ ደግሞ አውቃለሁ ላይፍ ስታይልሽ ካናዳ ነው። እሱን ስታይል እኮ አውቃለሁ እኔ ስለማውቀው እኮ ነው፣ ስታይሉን አውቃለሁ።

ጫላቻ ጋብቻ ነው የፈጸምክብኝ፣ እከሳሉ። የኛ ልጃገረድ አይዞሽ፣ ወግ ነው ሲዳሩ። ማልቀስ የደም ገንቡ ማለት ነው። አቤት ውበት! ወይኔ ወይኔ! አንቶኒ ቢገባ እኮ እናሸንፍ ነበር። የት ነው አማን ነው። አረ እንደሱ ምናምን አባይ ምን ጀምረህ ነው እንዴ? ነው ዛሬ ፏል አልኩብሽ። ፏፉ ነው ጭራሽ ፊደል ጀመርክ። ፏፉ ነው ምንድን ነው አባይ? ስሬት ቁጥሩ ላይ ሊሰራ ነው እንዴ? ምንድን ነው ምንድን ነው የሚለው? አረ ጃኳ፣ የጋጋን ነው የምትመስለው፣ ነፍሰ ገዳይ ምናምን ነው የምትመስለው እያለ ነው። የጋጋ ጃካ ናት ጋጋ እንትን የረሳኝ የሚለው ወረቀት ዛሬ ሁለት ጠብሴክ ስለሆነ አምሮ አምሮሽ አይደል፣ መሰለኝ ደህና ዋላችሁ ዋስዬ እየመጣሽ ኮሞሳባ የኔ ቆንጆ ኔ ናት ባሽዬ። እንዴ ነው የሚያምሩ ዛሬ ያው ምን የእግዚአብሔር ስራ። እኔ እኮ የሆነ ነገር ልንጀምር ስል ሰአቷ ላይ መመጫ ነገር ደስ የሚለኝ የሆነ ጌም ልንጀምር ስንል ነው

ዘልዘል ይበል። ቆንጆ ጨዋታ። ሌሾ ጨረሳችሁ? በእናትሽ በማሞ በማሞ ይዤሻለሁ፣ አንዴ እምቢ እንዳትዪ። አስማት ላሳይሽ አንዴ፣ ቆንጆ አስማት። ኦማይጋድ ማጂክ ትሪክ። አንዴ አንዴ፣ ና ና ና። ሁለት ነው ልበስ። የምን አስማት? አስማት ነው ኖርማል አለው። አንተ ጨዋታ አይደለ። እኔ አስማት ላሳያት በእኛ ነው። እኔ የምታሳዩ፣ አባዬ። ኧረ ምንድን ነው እንዴ? የታባ ስጋ በልተህ መታቆ ነው። እኔ ከሰው ጋር እንዴ ለኖር አንተ ግማታ ውሾች ውሻ ውሻ ውሻ ውሻ እበት